በቀድሞ ዘመን ጸጉራቸውን እያሳደጉ ለጣዖት ይጋረጉት ነበር፣ እንደ መጋረጃ ለጣዖት አምልኮ ይጠቀሙበት ነበረ። ይህንንም ሐዋርያት በዲድስቅ ላይ እንዲህ ብለውታል፤ የራስህን ጸጉር አታሳድግ፣ አትንከባከቡ፣ ሽቱም አትቅበው፣ ግልስልስ አታድርገው፣ ወይም የተፈተለ ወይም የተጎነጎነ አድርገህ አትተወው፣ ሹርቤ ሰርሜዶ አታድርግ፣ ለአጨው እንጂ ራስህንም አትጥራ ሴት አንተን በምትወድበት ጌጥ አታይት በእርሷን ኃጢአት አንተ ኃጢአተኛ ትሆናለህ። እንደው ጸጉር ማሳደግ ቀርቶ አሁን ደግሞ ባስ እያለ ፊታቸውን እንደ ሴቶች መካፍ እየተቀቡ ሊፕስቲክ እስከ መቀባትም ተደርሷል። በእውነቱ ይሄ አርአያ እግዚአብሔርን መለወጥ ነው። እግዚአብሔር የሰጠንን መልክ ቀይረን እኛ በራሳችን የተሻለ ነገር ለማድረግ መሞከር፣ ይሄ ደግሞ በኦሪቱ ራሱ ተከልክሏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሁን እግዚአብሔር አምላካችን ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እንግዲህ ዛሬም እንደተለመደው ሳምንታዊ መርሃ ግብራችን ይዘንላችሁ መጥተናል። ዛሬ እንደ እግዚአብሔር መልካም ፈቃድ አንድ ነገር አንስተን የምንነጋገር ይሆናል። የእግዚአብሔር ቤተሰቦች እናንተን ቪዲዮውን እስከ መጨረሻው ድረስ በመከታተል ላይክና ሰብስክራይብ በማድረግ አገልግሎታችንን ደግፉልን። እንግዲህ ዛሬ የምናነሳው ርዕስ የሚሆነው በፍትሐ ነገሥት አንቀጽ አምሳ አንድ ላይ ስለ ጸጉር ማሳደግ የተነገረ ነገር አለና እሱን አንስተን እንዴት እንደሆነ እንመለከታለን ማለት ነው። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን። እንግዲህ አባቶቻችን በቤተክርስቲያን ስርዓት ሁሉ ነገር በአግባብ ዝም ብሎ ቅዱስ ጳውሎስ እንደተናገረ ሁሉም ነገር በስርዓት እንዲሆን አዝዘውናል፤ እና ፍትሕ ሥጋዊ ከሚባለው አንቀጽ ላይ አንቀጽ አምሳ አንድ ላይ ስለ ጸጉር ማሳደግ የተነገረ ነገር አለ። መቼም አባቶቻችን ያልሰሩልን ስርዓት የለም። ሁሉም ነገር ተወስኖ ተቀንኖ በቀኖና ቤተክርስቲያን ተሰጥቶናል እና ጸጉር ማሳደግ እንዴት ነው? ጸጉር ማሳደግ የሚገባው ለማን ነው? የጸጉር ማሳደግ መብት የተሰጠው የሚለው እዚያው ላይ ገልጸው ተናግረውታል እና ያው እንግዲህ እንደሚታወቀው ይህንም አብነት አድርገው የሰሩት የቅዱስ ጳውሎስን ቃል አለ የሌሎችም የአባቶች ቃል አለ። በዚያ መሰረት ነው የተሰራና ፀጉር ማሳደግ በዋናነት እንግዲህ የተፈቀደ ለሴቶች ነው። ሴቶች ፀጉራቸውን እንዲያሳድጉ ተፈቅዶላቸዋል። ምክንያቱም በተፈጥሮ እንኳ ተፈጥሮዋ እንኳ አያስታውቃችሁም? ምን ነው ያለ ቅዱስ ጳውሎስ ማለት ነው። ወንዶች ግን ከዚህ በተቃራኒ ፀጉራቸውን ማሳደግ እንደሌለባቸው በፍትሐ ነገሥት አበው ሰርተውልናል ማለት ነው። ፀጉር ማሳደግ ለወንዶች የተከለከለ ነው ይላል የተከለከለ ነው። እንደውም እዚያው ላይ ዝቅ ብሎ ምን ይላል? በተለይ በተለይ ይላል በተለይ ለካህናት ደግሞ እጅግ በጣም የተከለከለ ነው። በአጠቃላይ ለወንዶች ብሏል፣ ለካህናት ደግሞ የተከለከለ ነው። ካህናት ሲባል እንግዲህ ሰባት አይነት ማዕረግ እንዳለው እናውቃለን። ከፓትርያርክ አለ፣ ጳጳስ አለ፣ ካህን አለ፣ ዲያቆን አለ፣ ምፍቀ ዲያቆን አለ፣ ከዚያ አናጉንስጢስ አለ፣ አጻው የሆት የሚባል ሰባት አይነት አለ። እነዚህ የሚመለከት ነው ማለት ነው። እና ፀጉር ማሳደግ ለነዚህ አይገባቸውም ብሎ ተናግረዋል። ምክንያቱም ለወንድ ልጅ ፀጉር ማሳደግ ነውር ነው ብሏል። ቅዱስ ጳውሎስ ወንድ ልጅ ጸጉሩን ማሳደጉ ነውር ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ቅዱስ ጳውሎስ እንደዚህ ብሎ ያስቀምጠዋል ቃል በቃል ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳ አያስተምራችሁምን? ጠጉሯ መጎናጸፊዋ ሊሆን ተፈጥቷታልና ይላል ቅዱስ ጳውሎስ ማለት ነው። በተለይ ፀጉር ማሳደግ ባጭሩ ለወንድ ልጅ ነው፣ ለሴት ልጅ ደግሞ ክብር ነዋል። ክብር መሆኑ እራሱ ተፈጥሮ እንኳ ተፈጥሮ እንኳ አያስተምራችሁም ወይ ነው። ምክንያቱም የሥነ ፍጥረት መጽሐፍ ምንድነው የሚለው፣ ወኩሉ ዘተፈጥረ ተፈጥረ ለመፍቅደ ነባቢያን ወእምን ይሆሙ ለአንክሮ ወቦም ይሆሙ ለምህሮ ይላል ለምግበ ስጋ ለምግበ ለምግበ ነፍስ እግዚአብሔርን ለማመስገንና እግዚአብሔርን ለማድነቅ ለትምህርት ሆኖ የተፈጠረ ነገር አለ ስላለ ተፈጥሮ ራሱ ያስተምረናል ሴት ልጅ ጸጉሯን ማሳደግ እንዳለባት ክብሯም እንደሆነ ምክንያቱም ጸጉሯ መጎናጸፊያዋ ሊሆናት ተሰጥቷታልና ስለዚህ ሴት ልጅ ሴቶች ጸጉራቸውን ማሳደግ ይችላሉ ወንድ ግን ስህተት ነው ቅዱስ ጴጥሮስም እንደውም ለሴቶች ያላቸው ነገር አለ ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ ሆነ ሽልማት አይሆንላችሁም። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና ይላል። እዚህ ላይ ቅዱስ ጴጥሮስ እየተናገረ ያለ ምንድ ነው? ሴቶች ጸጉራቸውን ያስረዝሙ ቢባልም ጸጉራቸውን ያሳደጉ ቢባል እንኳ አለ እንደዚህ ቢባል እንኳ ይህንን ሲያደርጉ ከአግባቡ በላይ በመዘጋጀት አይሁን። ማለት ራሳቸውን በመሸለም ማለት የተለያየ አሰራር እየተሰሩ ውግ ወስ ንሶ ይለዋል ነገሥት ላይ ማለት ያንን እየተሰሩ ሌሎችን ወደ ኃጢአት በሚስመልኩ ግን አያድርጉት እና ብሎ የድሮ ሴቶችን ይጠቅሳል። እንዲሁ ሳራ ለአብርሃም ጌታዬ ብላ እየጠራቸው ትታዘዝለት ነበረ። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ይላል ሳራ አለ ጌታዬ እያለች ለአብርሃም ትታዘዘው ነበር ይላል። በነገራችን ላይ ከርዕሳችን ጋር ባይሄድም የአብርሃምና የሳራ ጋብቻ የሚባል ለዚህ ነው። ብዙ ጊዜ አሁን ሰዎች ይጠይቃሉ፣ አብርሃምና ሳራ ለምን ይባላል? የአብርሃምና የሳራ ጋብቻ የሚባል ለምንድን ነው ይላል። የአብርሃምና የሳራ ጋብቻ የሚባል በጣም ብዙ ምክንያት አለው። አንደኛ ሚስቱ ሳራ መከን ብትሆንበት መከንሽ፣ ደረቅሽ ብሎ አልተዋትም። በዚህ ምክንያት ነው እናንተም በተለያየ ምክንያት ሚስቶቻችሁን አትተው የማትተው ሆኑ ሲል ትልቁ ነገር ግን ጌታዬ እያለች ትታዘዘው ነበር ለአብርሃም ነው። ባክብሮት በፍቅር ቃል ጌታ አብርሃም እያለች ትታዘዘው ነበር ወቅዱስ ጴጥሮስ ምዕራፍ 3 ላይ እንደዚህ አድርጎ ነግሮናል ማለት ነው። እና ፍትሐ ነገሥት እንደውም ይሄን ጠቅሶ ምን ይላል ሴቶች እንኳ ጸጉራቸውን ማሳደግ ቢፈቀድላቸውን እንደዚህ አድርጎ ግን ስጋዊ ጌጥ ማጌጥ እንደሌለባቸው ከተነገረ ወንዶችማ ይህንን ቢያደርጉ ምን ያህል በደል ይሆንባቸው ጸጉራቸውን ቢያሳድጉ ይላልና። እንደውም በቀድሞ ዘመን ጸጉራቸውን እያሳደጉ ለጣዖት ይጋረጉት ነበር፣ እንደ መጋረጃ ለጣዖት አምልኮ ይጠቀሙበት ነበረ። ይሄንንም ሐዋርያት በዲድስቅልያ እንዲህ ብለውታል። የራስን ጸጉር አታሳድግ፣ አትንከባከቡ ሽቱም አትቅበው። ግልስልስ አታድርገው። ወይም የተፈተለ ወይም የተጎነጎነ አድርግህ አትተወው። ሹርቤ ሰርሜዶ አታድርግ፣ ላጨው እንጂ። ራስህንም አትጥራ። ሴት አንተን በምትወድበት ጌጥ አታይጥ። በእርሷም ኃጢአት አንተ ኃጢያተኛ ትሆናለህ። በጣም ከባድ ነው ያለው። ዘርዝሮታል እንዲህ እንዲህ አታድርጋለና ሴት እንኳ አለ አንተን አይታ ብትመኝህ አለ በእርሷ ኃጢአት አንተም ተጠያቂ ትሆናለህ። ምክንያቱም ያችን ሴት ወደ ኃጢአት እንድትገባ ስብሃታል ገፋፍተሃታልና፣ ስለዚህ በእሱ ኃጢአት ተጠያቂ ትሆናለህ። ጸጉርህን አሳድግ የተለያየ ነገር አድርገህ እሷ አንተን በዝሙት ብትመኝ ብለው ሐዋርያትን ዲድስቅልያ ስራ ሰርተዋል። ወንድ ልጅ ጸጉሩን ማሳደግ ሰለስቱ ምእትም ይህን ነገር በሰፊው ህንፃ መነኮሳት በሚባለው የፍትሐ ነገሥት ክፍል ላይ ከልክለውታል ማለት ነው። የእግዚአብሔር ቤተሰቦች እንግዲህ ወደንም ጠላንም ትክክለኛው ነገር ይሄ እንግዲህ በዘመናችን ያለውን ነገር ሁላችሁም ታውቁታላችሁ። ሴት ነው ወንድ ነው ብለን ለመለየት እስከምንቸገር ቸገር ድረስ ወንዶች ጸጉራቸውን እያሳደጉ ነው። እንደው ጸጉር ማሳደግ ቀርቶ አሁን ደግሞ ባስ እያለ ፊታቸውን እንደ ሴቶች ሜካፕ እየተቀቡ ሊፕስቲክ እስከ መቀባትም ተደርሷል። በእውነቱ ይሄ አርአያ እግዚአብሔርን መለወጥ ነው። እግዚአብሔር የሰጠንን መልክ ቀይረን እኛ በራሳችን የተሻለ ነገር ለማድረግ መሞከር ይሄ ደግሞ በኦሪቱ ራሱ ተከልክሏል። አራያህን አትለውጥ። እግዚአብሔር የሰጠን መልክ እንደሚበቃ ማወቅ አለብን። በቃ እግዚአብሔር ይሄ ይሁናችሁ ብሎ የፈጠረልንን አካል የፈጠረልንን ቆዳ የተለያየ ነገር የተሻለ ነገር ለማድረግ መሞከር ይሄ በራሱ ኃጢአት ነው እና ሰለስቱ ምዕት አንቀጽ ሃምሳ አንድ ላይ በሰፊው እንደዚህ አድርገው ሰርተውታልና መጠንቀቅ ያስፈልገናል። በቃ ጸጉር ማሳደግ የተፈቀደ ለሴቶች ብቻ ነው። ከዚያ ውጭ ለወንዶች አልተፈቀደም። ሌላው ይቅርና ጺማችንን ራሱ ምላጭ እንዴት መላጨት እንዳለብን በፍታነገስ በየወሩ ተገልጿልና፣ ይህንን አውቀን የእግዚአብሔርን ቃል መጠበቅ ይኖርብናል ማለት ነው። ባጭሩ ይሄንን ይመስላል። ሌሎች ሀሳብ አስተያየት ካላችሁ ኮሜንት መጻፊው ያስቀምጡልን። እስካሁን ድረስ ያስተማረን ይገሰሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስባት ለእግዚአብሔር። ይቆየን።